ወንድማችን እፎይ ላይ የወጣው አዋጅ በጣም ልቤን አሳዝኖት እስልምናን በሚመለከት ግን መሐመድ ላይ በሚነሳ ጥያቄ መልስ የምሰጡት እናንተ ናችሁ በሰይፍ አላህ ላይ በሚነሳ ጥያቄ መልስ የምሰጡት እናንተ ናችሁ እንጂ እሱ አይደለም ሰላም ለምሰሙን ሁሉ በክርስቶስ ለእናንተ ይሆን ዛሬ በፊታቸው የመጣሁት በብዙ ሀዘን ነውና እንዲህ አይነት ቪዲዮ ሰርች የማላቅም ተናገር የማላቅም እና ይሄ መጀመሪያ ነው እና ሰዎች ሁሉ እንዲሰሙ ግን ኮፒሊንግ ሼር በማድረግ እንድተባበሩኝ በጌታ ፍቅር ጠይቃቸዋል። እሱ ምንድን ነው? በወንድማችን እፎይ ላይ የወጣው አዋጅ በጣም ልቤን አሳዝኖታል። በተለይ እኔ እንደ አሊ አደም ዑመር ይሄ ነገር ታሪካዊ የሆነ ፔን በቤተሰቤ በሀገሬ ላይ ስላለ ማለት ነው በጣም ይመለከተኛል። ሁልጊዜ በእስልምና ላይ በሚነሳ ጥያቄ ለምሳሌ ክርስቲያኖች በስላሴ ላይ ጥያቄ ሲጠየቁ ከመጽሐፉ መልስ ይመልሳሉ። ስለ ክርስቶስ ኢየሱስ ጌትነት ሲጠየቁ ከመጽሐፍ ቅዱስ ይመልሳሉ። መጽሐፍ ቅዱሱ ራሱ ይከራከራል። ክርስቲያኖች ስለ ኢየሱስ አይቆሙ፣ ስለ ቤተ ክርስቲያን አይቆሙም። መጽሐፉ አምላክ ራሱ ስላለ መልስ ይመለሳል። ያን ነው የምናምኑ። የእኛ አምላክ አለ ብለን እናምናለን። ስለዚህ ራሱ መልስ ይሰጣል። መጽሐፉ ብቁ ነው ብለን እናምናለን መልስ ይሰጣል እስልምናን በሚመለከት ግን ሙሀመድ ላይ በሚነሳ ጥያቄ መልስ የምትሰጡት እናንተ ናቸው በሰይፍ አላህ ላይ በሚነሳ ጥያቄ መልስ የምትሰጡት እናንተ ናቸው እንጂ እሱ አይደለም ይህ በራሱ አስነዋሪ አይደለም ወይ አያሳፍርም ወይ ይህንን ቁርአን በሚያምን ሰዎች ላይ ጥያቄ ራሱ አይፈጠርም ወይ ሰይፍ መልስ ሲመልስ ስለ አምላክ ይሄ በጣም ያማል እኔ ግን ዛሬ ስለ እስላሞች ሳይሆን ስለ ክርስቲያኖች መልእክት አለ። እንግዲህ የኦርቶዶክስ ቤተ ክርስቲያን የሚታወቀው ለብዙ መቶ ዓመታት ስትመከት ኖራለች ሆነ ታሪክ ይናገራል። ብዙ አሁንም ማስተላለፍ የምፈልገው ነገር እፎይ ላይ የወጣው አዋጅ እፎይ አይደለም፣ ስለ ክርስትና ነው፣ ክርስቲያኖች ላይ ነው፣ ክርስትና ላይ ነው አዋጅ የወጣው። ለመንበሩ ሚቆም አይደለም። አሁን ሀይ ካልተባለ ሚቆም አይደለም። ህግ አለ። ሊጠየቁ አባቶች አሉ፣ ሊጠየቁ ይገባል። እፎይ ወይም በማስቆም በእስልምና ላይ ምንም አይነት ጥያቄ እንዳይነሳ ለማድረግ ነው። ኢንቴንሽን እሱ ነው። እረኛውን ምታው ስለሆነ ይሄ ነው አላማው። ስለዚህ ልንነሳ ይገባል። ይህንን ልጅ ገና ወጣት ልጅ ነው፣ ልንታደግ ድምፅ ልንሆኑ ይገባል። ስላሴ አማኞች በዚህ ነገር ወደኋላ ልንላ ይገባል። ከዚህ በፊትም የኦርቶዶክስ ግድጆችን አናገር ያቀል መቆም አለብን። ባይብልን ዲፌንድ ማድረግ መመለስ አለበት መጽሐፉ። ስለዚህ ለነገሩ እንድታውቁ የምፈልገው ነገር ክርስትና ሲመሰረት በሞት ነው፣ እስልምና ሲመሰረት በመግደል ነው። ይህ ታሪክ ይመሰክርልናል። ስለ ኢየሱስ መሞት አያሸማቀቀ ነው፣ ለእኛ ክብራችን ነው። ነገር ግን ይህንን የእግዚአብሔርን እውነት ይዘን ቁጫ እንናገራለን፣ በፍቅር በብዙ ትህትና እሱን እንቀጥላለን። ለወንድማችን ግን ድምፅ ልንሆን ይገባል። ለወንድማችን አይደለም እየቆምን ያለነው እመኑ፣ ስለ ክርስቶስ ኢየሱስ ልንፈራ አይገባም። ቤተ ክርስቲያን አጥብቃ ለጴጥሮስ ጸለች፣ 2312 ላይ ጸለች። ስለዚህ እባካችሁ እንጸልይለት ለወንድማችን በቤተ ክርስቲያን ጸሎት። ወንድማችንን እንደግፈው፣ እናበርተው። በእስልምና ላይ ለሚሰሩ ሁሉ እንደግፋቸው፣ ከእነሱ ጋር ልንቆምላቸው ይገባል።